በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ስራ ወተሱ ለየካቲት በዛቲ ዕለት። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የካቲት 29 በዚች ቀን ከመቤታችን ከቅድስት ድንግል ማርያም በስጋ ለመወለዱ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከሸራ አባቱ እና ይቀርባይ ከሆነ መንፈስ ቅዱስ ጋር ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። ሰላም እብል ለልደትከ መድምም ድንጋሬ ሥጋቱ ኢየሱስ ክርስቶስ መድኃኔ ዓለም ልቤ አንቅ ለስባቲ ከአዳም ለስጋ የሰ አሃዞ ድካም በዚችም ዕለት የአርሞኒ ሀገር ኤጲስቆጶስ የከበረ ቢላ ካሪዎስ በሰማዕትነት ሞተ። ይህም አባት ፈጽሞ እስካረጀ ድረስ በተሾመበት ወንበር ብዙ ዘመናት ኖረ። ብዙ ድርሳናትንና ተክሳጣጥንም ደረሰ ሊም ስለከበረች የዕለት በዓልና ስለመቤታችን ቅድስት ድንግል ማርያም፣ ስለ ሞትና ስለ መቃብር፣ በኃጥአንም ላይ ስለሚደርስባቸው ስቃይ፣ ስለ መድኃኒታችንም የረቀቀ ጥበብ ስለከበሩ በዓላትም ናቸው። ህይወት በሆኑ ትምህርቶቹን ብዙ ነፍሳትን መስዋዕትን አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖች ላይ የስደትና የመከራ ወራት በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ደሙን ሊያፈስ ወደደ። ህዝቡንም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ስለ ጌታችን ኢየሱስ ደሙን ሊያፈስ ይሻልና እነርሱ እንግዲህ ፊቱን እንደማያዩት ነገራቸው። ሰምተውም አለቀሱ፣ ስለ መለየታቸውም እጅግ አዘኑ። የሙት ልጆች እንሆን ዘንድ ለምን ትተውናል አሉት። ማስቀረትና ማስተውን ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንኑ ሄደ። በፊቱም ቁሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ብዙ አሰቃየው። ህዝብም ብዙ ልመናን አብዝተው ለመኑት፣ ራስን አድን ከከተማም ውጣሉት። እርሱም ልባቸውን ደስ ያስተኝ ዘንድ በስውር ወጣሉ አላቸው። በዚያችም ሌሊት ሰማትም ተሆን ዘንድ የተመኘውን በጎ ምክር ለምረሳ እንደሚለው ሰው ሆኖ ራይና የከዚህ ከዚህ በኋላ ተመልሶ ለመኮንኑ ተገለጠለት። በዚያንም ጊዜ ራሱን በሰይፍ ቆርጡ ዘንድ መኮንኑ አዘዘ። የሰማዕትነት አክሊልም በመንግስተ ሰማያት ተቀበለ። ስጋውንም መናናን ስተወሰሩት ለኤጲስቆጶሳትም እንደሚገባ አክብረው ገነዙ፣ በመቃብር አኖሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑ ለዘላለም አሜን። ሰላም ለቢላከሮ ሰማይት ወካህን በእንተ ሲኦል ወሞት ነባቤ ድርሳን እንዘት ከያካ አርሞን አጥባይ ከአምሳለ ወሬዛ ህፃን አርክሞት ከኒ እክለ ርስአን። መልካም ያደረጉ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለች። ውበት አሰት ነው፣ ደምግባትም ከንቱ ነው። እግዚአብሔር የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ሰጠዋት፣ ሰራዋችን በበሸንጎ ይመሰግናታል። ጌታ ሆይ አንተ ከጥንት ምድር መሰረተ ሰማያትንም የእጆች ሥራ ናቸው። እነርሱ ያልፋሉ፣ አንተ ግን ጸንተ ትኖራለህ። ሁሉ እንደ ልብስ ያረጃል፣ እንደ መጋረጃም ትጠቀልላቸዋለ ይለወጣሉም። አንተ ግን መቼም መች አንተ ነህ፣ ዘመንህም የማይፈጸም ነው። ስለ ቅዱሳን፣ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ።

አይላፍ መላእክትን እያሳሰብ በችግር የጊዜ ማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማይታትና ጻድቃን፣ ትጓን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ለጃ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብርሃና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦልና ያዳመጠ በደለኛን ሁሉ የምታስምር ጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የአባቶቻችን በረከታቸው ድል የማትነሳ ረድኤታቸው፣ ጥርጥሬ የለባት ሃይማኖታቸው ከእኛ ጋር ትኑር ለዘላለሙ አሜን።